ሰምታችኋል ብዬ አስባለሁ።

አመጣለሁ ወደዚህም ደጋሜ መስማት ማትከፈል። ይሄ ቤት ደግሞ ይሄ ቤት የተከበረ ቤት ነው። የተከበረ ቤት ነው። ሰው አክባሪ ቤት ነው። አዎ ሰው አክባሪ ቤት ነው። የመጣ ሰው ሁሉ አስተያየት ይሰጣል። መሳደብ ምናምን የለም። ዘፈን ለሀይም ይዘፈንላታል፣ ግጥም ይገጠመላታል። ይሄ ቤት የተከበረ ቤት ነው። እናንተ ሌሎቹ ቅንቅናሞቹ መስማት ትችላላችሁ እዚህ ቤስት ስትገቡ እራሳችሁ አፋችሁ፣ ምላሳችሁ ጠንቀቅ እያደረጋችሁ ወጥ እያደረጋችሁ ዘፈኑ ምናምን ለዘፈኑ ምናምን ከፈለጋችሁ መግባት ይይችላለ። አንቺ ደግሞ ሀይሜ የምትነክበት ቦታ ሀይ ቦታ ብዙ ጊዜ አይሻሉ እነሱ ቦታ አትሂጂ፣ ፕሊዝ አትሂጂ። እኔ እኮ እያየ እኮ ነው እያየ እኮ ነው። አንሱ ሲባሉ ማታ ሄዱ በቃ ብሎ

ምንም ፎቶ ላይ ምንም ትን የለም። ግን ልጅቷ ፎቶ አንሱ። እኛ ልጁ አንዘቀዘቀንም። ብሩኬ አልተዘቀዘቅም እኛ ቤት። ስለዚህ ልጅቷ ፎቶ ለምንድ ነው የምትዘቀዘቁ ስንባ፣ አንቺ ምን አገባሽ? ባይዘዌ፣ ይሄ ብሩኬን የሚዘቀዝቁት እኮ ብሩኬ አድናቆች ናቸው እንጂ የእኛ ልጆች የብሩኬን የዘቀዝቁት የሀይሚን የዘቀዝቁት የብሩኬ ደጋፊ ናል እኔ ግን አንድ ጥያቄ የሆነብኝ እነዚህ ወንድሞቹ ቆይ ምን አስበው ነው እነሱም እንዲጣ እንዲታረቁ አይፈልጉም መሰለኝ ራሱ ሀይ ሀይ እኛ ሌላ ውረና ወረም እዚህ ቤት ቴንኪው እራሳችሁ ጉዳይ ሊገዳደሉ እኮ ነው እኛ ዝም ብለና አየናቸው እንጂ ሃራዝ ምዘፊኑ ሰዎች ካላችሁ ዝፈኑላት የምር እኛ እቺያ

ደግሞ እኔ እያናተ ሳኒእ እያናተን ምን እንደሆነ ታውቃላችሁ? እኔ በጣም ልዴታዊ እግዚአብሔርን በጣም ልዴታዊ ያደረገኝ ምን መሰላችሁ? ፎቶ መስቀልም አይደለም። እግዚአብሔር በጣም ከልቤ ማለት ነው እኛ

ሀይሚዬ፣ ደስተኛ ሆና እስከምትመጣ እኔ አላቋርጥም፣ ገስት መግባት አላቋርጥም። ፖስት ማድረጉን አላቀዋል። እናንተ ቃል ወጣ ነው፣ አንድ ብዬ የሆነ ነገር ሊባለስ ዚግዋት ምን አልሽኝ? የት ሆንክ እያወራ ያለ

ኢዋትስቲ አካሄዷን ስታምር ደሞ ሲጣፍጣል አነጋገሯ ስታምር አሮጊቶች በሷ ቀንቶ ስታምር ለሞቱ ነው መርዝ ጠጥቶ ስታምር ወደ ፊት ነው ስታምር ስታምር እስቲ ይሆታር አካሄዱን ስታምር። እዋ አንጀቴ ላይ ቅቤ ነው የቀባችሁ አሁን

አሁን ዚፍኝ እኔ ጨርሻለሁ፣ ግን ትንሽ ናት። ግን እሷን ምን መሰለሽ፣ ምን እኔ ገብቶኛል። አሁን አሮጊቶቹ እያዩ እሱ ስም

ሙሉ ኮንፊደንስም ያላት ስታምር፣ ለሰው ወሬ ዝቅ ማትል ስታምር፣ በራሳ ቃል በራሳ ቃል የምትሄድ ስታምር፣ ስታምር ሴቶች አብዶ በሷ ቀንቶ ስታምር ሩዛቸውን በሆድ ሩዛቸውን